ነጩን ቤተ መንግሥት ረግጠው ለመውጣት እንኳ በሙሉ ሱፍ የሚታጀቡበትን ፕሬዝዳንት ዘለንስኪ ጨርቅ ሱሪ በሹራብ ለብሰው ገቡበት። ዘለፋቸውም ከዚህ የጀመረ ነበር። ፕሬዚዳንት ትራምፕም ወጥተው ሲቀበሏቸው አምሮ ባሃል በሚል የምጸት ቃል ነበር። ወደ እልፍኛቸውም ዘለቁ። ተቀምጠውም በሚነጋገሩበት ፊት ለፊት ካቤራና የድምፅ መቅጃቸውን ፊት ለፊት በተጠንቀቅ ደቅ ነው ያሉ። ጋዜጠኞችም ከፕሬዚዳንት ትራምፕ የደቂቃዎች ንግግር በኋላ ጥያቄያቸውን የተኩሱ ጀመር። ነገሩ እየጋለና እየተጋጋለ በጥያቄ መልስ ጋጋታዎች መሃል ኃይለ ቃሎች እየጎሉ መጡ። ከታለመው የማዕድን ስምምነት ይልቅ የቃላት ዘመቻ ይጦፍ ጀመር። ፕሬዝዳንት ዘለንስኪ እባካችሁ አንዴ ላውራ እስከሚሉም ድረስ ከጋዜጠኞች የጥይት ሐረጋት እስከ ምክትላቸው ቫይስ የሚሳኤል ቃላት ራሳቸው ትረምፕን ጨምሮ ከአንደበታቸው በታቸው የሚወጣው ፊደል ዘለንስኪን እንደ ኒውክሌር አንገበገባቸው። ዜሌንስኪ ከዋይት ሀውስ እንዲወጡ የተደረገበት የዲፕሎማሲው ቀውስ ላይ እንዴት ተደረሰ! የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የካቲት 21 2017 ወደ ዋይት ሃውስ ሲያቀኑ ከአሜሪካቻቸው ጋር መልካም ውይይት አደርጋለሁ በሚል መንፈስ ነበር። ዩክሬን ብርቅዬ የሆነውን ማዕድኗን ለአሜሪካ በመስጠት በምላሹም የጸጥታ ዋስትና እንድታገኝ ቢያልሙም ፕሬዝዳንት ዜሌንስኪ ያልታሰበ ሁኔታ ገጥሟቸዋል። በዓለም መገናኛ ብዙሃን ፊት ፕሬዝዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ምስጋናቢስ የሚሉ ቃላትን ጨምሮ ተግሳዞች፣ በኃይለ ቃል የተሞላ ወቀሳ እንዲሁም ዘለፋዎችን ሰንዘረውባቸዋል ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተኩስ አቁም ስምምነት ለማድረግ ጠንክረው መስራት እንዳለባቸው ከአሜሪካ ባለስልጣናት ለቀረበላቸው ሀሳብ ዜሌንስኪ ጠንከር አድርገው ተቃውመዋል። ይህንንም ተከትሎ ትራምፕና ምክትላቸው አክብሮት የጎደለው ሲሉ ዘልፈዋቸዋል። ውይይቱ ሳይጠናቀቅ እንዲሁም በተያያዘው መርሃ ግብር መሰረት ከትራምፕ ጋር የዜና መግለጫ መስጠት ቢኖርባቸውም ዜሌንስኪ ከዋይት ውስ እንዲወጡ ተነግሯቸዋል። ለሳምንት ያህል ሲሞገስ የነበረው የማዕደን ስምምነቱም ሳይፈረም ቀርቷል። ለሰላም ዝግጁ ስትሆን ተመልሰና ሲሉም ትራምፕ የዘለንስኪ መኪና ለቆ ከመውጣቱ በፊት በማኅበሪያ ሚዲያ ገጻቸው አስፍረዋል። በዚህ ዘለፋ በተሞላበት ውይይት የተለያዩ ነጥቦች ቢሰሙም አራቱን አንጥረን አውጥተናል። የዜሌንስኪና ቫንስ ኃይለ ቃል የተሞላበት ምልልስ በዋይት በዋይታውስ የነበረው የመጀመሪያ ግማሽ ሰዓት ውይይት ሰላማዊ ነበር። ሆኖም ቫንስ ለሰላም እንዲሁም ለብልጽግና መንገዱ በዲፕሎማሲ መፍታት ነው ካል በኋላ ፕሬዚዳንት ትራምፕ እያደረጉት ያሉት ይህንኑ ነው ብለዋል። ፕሬዚዳንት ዜሌንስኪ ጣልቃ በመግባት ሩሲያ ወረራ ከመፈጸሟ ከ3 ዓመት በፊት ያልተሳካ የተኩስ አቁም ስምምነትን በማጣቀስ ማንም አላስቆመውም ሲሉ የሩሲያቻቸውን ቭላድሚር ፑቲንን ወቅሰዋል። ጄዴ ምን አይነት ዲፕሎማሲ ነው የምታወራው? ምን ማለት ነው ሲሉ ዜሌንስኪን ጠየቁ። የሁለቱ ባለስልጣናት ንግግር ውጥረት እንደተሞላበት ባሳየው በዚህ ቅጽበት ቫንስ የአገረን ውድበት የሚያስቆመው ዲፕሎማሲ አይነት የሚል ምላሽ ሰጥተዋቸዋል። በመቀጠልም ቫንስ ፕሬዚዳንቱ አክብሮት የጎደለው በሚል ዜሌንስኪን ዘልፈዋቸዋል። ቫንስ እየተናገሩ የነበሩት ትራምፕ ጦርነቱን ለማስቆም ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር የተናጠል ውይይት በማድረግ አስቸኳይ የተኩስ አቁም እንዲደረግ ያቀረቡትን ሐሳብ በመደገፍ ነው። ሁለተኛው ለወደፊቱ ምን ሊሰማን እንደሚችላ ትነግረንም የሚል ሐሳብ ነበረ። ቫንስ ዩክሬን ወታደሮቿን ለመመልመል እንዲሁም ለብሔራዊ ግዳጅ ያቀረበችው ያለው ጥሪ ችግር ገጥሟታል ሲሉ፣ በዚህ ወቅትም የዩክሬን መሪ አፋጠዋቸዋል። ዜሌንስኪም በጦርነት ወቅት ሁሉም ሀገራት ችግር ያጋጥማቸዋል። እናንተም ጭምር በመካከላችን ጥሩ ውቅያኖሶች ስላሏችሁ ላይሰማችሁ ይችላል፣ ነገር ግን ለወደፊት ይሰማችኋል የሚል ምላሽ ሰጡ። ይህ ዜሌንስኪ አስተያየት ትራምፕን ያበሳጨ ነበር። በዜሌንስኪና በምክትል ፕሬዚዳንቱ መካከል በነበረው የኃይለ ቃል ልውውጥም ትራምፕ ገቡበት። የዩክሬኑ መሪ ትራምፕ የጦርነቱን ጀማሪ ወይም ወራሪውን ማየት አልቻሉም የሚለውን የጠቆመ ነበር። እንዲሁም የትራምፕ አካሄድ የሩሲያን መገለል በማስቆም አስቸኳይ የተኩስ አቁም እንዲደረስ መገፋፋቱ ፑቲንን ያደፋፍራል፣ በተጨማሪም አውሮፓን አዳክሞ ዩክሬንን የበለጠ ተገላጭ ያደርጋል የሚለውን እሳቤ አንጸባርቋል። ዜሌንስኪ የጦርነቱ መዘዝ በዩክሬን ብቻ እንደማይወሰንና ወደ አሜሪካም ሆነ ሌሎች ሀገራት እንደሚዳረስ በዚሁ ንግግራቸው ጠቆም አድርገዋል። ትራምፕ በዚህ የዜሌንስኪ ንግግር እሳት ሆነው ለወደፊቱ ምን ሊሰማ እንደሚችል አንተ አትነግረንም፣ ይህንን መናገር የምትችልበት አቋም ላይ አይደለህም ሲሉ በከፍተኛ ድምጽ ተናግረዋቸዋል። አክለውም በሚሊዮኖች ሕይወት እየቆመርክ ነው ሲሉ ገስጸዋቸዋል። ሶስተኛው ነጥብ ብቻህን አልነበርክም የሚለው ነበር። ዜሌንስኪ በንግግራቸው መካከል ከጦርነቱ ጅማሮ ጀምሮ ብቻችንን ነበር፣ እናም እናመሰግናለን ማለታቸው ትራምፕን በእጅጉ ያስቆጣ ነበር። ትራምፕ ከዚህ ቀድሞ ጦርነቱ የአሜሪካ ግብር ከፋዮች ሸክም ሆኗል በማለት በተደጋጋሚ ሲወቅሱ ቆይተዋል። ብቻህን አልነበርክም፣ በዚህ ደደብ ፕሬዚዳንት ጆ ባይደንን መጥቀሳቸው ሳይሆናል፣ 350 ቢሊዮን ዶላር ሰጥተናሃል አሉት። ከዚያም ቫንስ በመቀጠል በዚህ ሁሉ ወቅት አሜሪካን አመስግንሃል ሆይ ሲል ዜሌንስኪን የጠየቃቸው ሲሆን በምርጫው ዘመቻ ወቅትም ተፎካካሪያቸውን ዲሞክራቶችን ትደግፍ ነበር ሲሉ ወቅሰውታል። ዜሌንስኪ ድምጽህን ከፍ አድርገህ ስለ ጦርነቱ ስላወራህ እያሉ በሚናገሩበት ወቅት ትራምፕ አቋርጠው፣ ጮክ ብሎ አልተናገረም፣ አገርህ ችግር ውስጥ ናት ሲሉ በብስጭት መለሱ። እያሸነፍክ አይደለም፣ ከዚህ በጥሩ ሁኔታ ለመውጣት ያለን እድል እኛነን ሲሉ በኃይለ ቃል መልሰዋል። አራተኛው የተነሳው ነጥብ የትራምፕና ምክትላቸው ተግሳጽ ነበር። በእንዲህ አይነት መንገድ ስምምነቶች ላይ ማድረግ ከባድ ነው፣ ባህሪህ መለወጥ አለበት ሲሉ ትራምፕ ዜሌንስኪን ለመገሰጽ ሞክረዋል። በዜሌንስኪ ባህሪ የተናደዱ የመሰሉት ፕሬዝዳንቱና ምክትል ፕሬዝዳንቱን ለመዝለፍ ለማሸማቀቅና ለመገሰጽ ሞክረዋል። ቫንስ አመሰግናለሁ ብቻ በል ሲል የዩክሬን መሪ ያዘውታል። ዜሌንስኪ አቋማቸውን ለማስረዳት እንዲሁም መረጃዎች እንዳይጣረሱ ለማስተካከል ሲሞክሩም ታይተዋል። ከዋናው ካሜራ ውጪ በአሜሪካ የዩክሬን አምባሳደር ኦክሳና ማርካሮቫ በዚህ ውርጅብኝ ተደናግጠው ጭንቅላታቸውን በእጃቸው ይዘው ታይተዋል። ይህ ውጥረት መቼ ያበቃ ይሆን? በቸር ይቈዩን።